እንትና ራሱ አሚና ራሱ አይታችኋ ከሆነ ስለ ሁለቱ አንድነት ነው እንጂ የሆነ ነገር ሲወራ እራሱ ቤቷን ገልብጣ ነው የምትወጣው።

አረ ምሚዝጊ ም ምን አሉ ሰሜር ያው ናኒ ለምን ዝም አልክ ነው እንትናን ሀብን በእሱ ነው የተጣሉት። ደግሞ ሀብ ማርያምን ይላል። ወይኔ በላቸው። ኧረ ምን ምን ቢመጡ ችግር የለውም። ካልመጡ ነው የሚያስጠላው። ዛሬ ካልመጡ ይደል? እንደው ዝም ብለው መጥተው እንኳን አይተናቸው ቢሄዱ በጣም ሽ እንረጋጋለን። ደሞ እኔ ደግሞ ብሩኬና ሀይሚ እየመጡ መስሎኝ እሮጥ። እነሱም እየተጣሉ ነው። ወይኔ ይበላቸው። ምንም ማድረግ አይችሉም ማለት ነው

አይደለም፣ አሁን እኮ እዚህ ደረጃ ደረሱ። ምንም ማድረግ አንችልም ነው። አሁን መለያየት እነሱ ወሬያቸው አሰነበቱት ሊስፋፋ ነው። እንደዛ ጊዜው አይደለም ናኒ። ለምን መሰደባቸው አልቀረም? አልመጡም፣ መሰደባቸው አልቀረም። አዎ የኖሮውን እያመጡ፣ ቻናሉ እንኳን ቻናላቹ እንኳን ምንም እየጨመረ አይደለም፣ ጭራሽ እየተነሳባቸው በጣም እንደሞ፣ ግትር ብሎ ቀረ። ግትር እንዳለበት በሳት ማጋየት ነበር። ይህ ወላሂ ስለ ቻናሉ አሁን እኔ ስለ ሰዎቹ ነው ነው። አሁን ቻናሉ አንድ ቀን ይመለሳል፣ ሰዎቹ ይመለሳል። ግን ሀዩዬ ብንለው ብንለው እኮ ግትር ብሎ ቅርታለ እንዲሁ ግትር ዝብላ እሱም ሰይጣን ያዘው መስል ሰዎቹ ይቀድማሉ። ግን እንዴት ነው ይሄ ነገር? ቀልድ እየመሰለ እየከረረን ውሃ እና ሞኝ እየአሳሳቀ ነው የሚወስድ ው ሄት እረፍት ያድርጉ ወይ እረፍት ማቸው ደህ ከማቸው በይ። አንድ ቀን ሳይገናኝ መዋል የማይችሉ ሰዎች እረፍት ባደረግሽ ቁጥር እየለመደች ነው የምትሄጂው። አዎ፣ ማንኛውም ነገር በትኩሱ ሲሆን ነው እንጂ ከደጃለሽ እንደ ምሳሽን ሳበ አሁን ቀን በኋላ ብላለሁ ብለይ ስታዩ ትረሻዋለሽ። እራትሽን ቀመስ ታረጋለሽ። ያ ማለት እኮ ነው። እናንተ በአብ ቤት ተለቋል ሀሚ ብሩኬ ምናምን እናጥም ባክስ አይየው እኮ አ አረ ቢስሚላህ እናንተ ነው ለምትፈላሰፉት ነው ያመጣላችሁ። እስኪ ምን ትሉ ነው ዛሬ? ለነጨረቀ ምን ይላሉ? እየተረገጡ አይደል? ምን ምን ይላሉ? እረ፣ እኔ ያልኩት እንዲህ ቢሆን እንዲህ ነው ብላችሁ እኛን ለምታጽናኑ እና ያልኩት ሰሚራ የስታሆን በሰው እርገጣና በሰው እርገጣ ቢሆን ማለት ነው በህይወት አይገኙም ነበረ። በስድብ ሰው የሚሞት ቢሆን ያ ግሬስ ፋሚሊ እምላችሁ ይህ በርድ ብለዋል። እንደኛ አይደለም። ጨረቀ ተስፋ ቆርጠው ነው መሰላችሁ በደንብ የሚወዳቸው ሂ ቸው ተስፋ ቆርጠው ሄደው መሰለኝ እም እንደዚያ ነው ያሰብኩት። ፀጥ ነው እኮ ፀጥ ምንም ምንም የሚታወቁት ምንም እንደማያመጡ አብቆ ነው አርፎ የተቀመጡት ገባሽ? የኛም አጨብጭቦ አጨብጭቦ በቂታቸው ይቀመጣሉ።

ላ አውቡናዘለውጉጭንቀነኝ ህልመኛው አዎ አዎ፣ እናቴ ቀጠቀጠኝ እኮ እንዳለ የገባቸው ናቸው እነዚህ ምድረብ ባለ ሀገር ሰገጤው ሁላ ናቸው። አማርኛ እራሱ እኮ እርግጠኛ ነኝ እዚህ የአረብ ሀገር ከመጡ በኋላ ነው የተማሩ።

ሰው የሰው እኮ የሶላው ቆሻሻ እኮ አይደርሱም፣ ግማታ ነው። መጀመሪያ ሻወር በወሰዱ ገላችን በታጠቡ። ከአራት ሰዓት ወደ አይደለም አይደለም፣ ሰሜራ ሴት ልጅ ሁነሽ፣ እንደ ሴት ልጅ እንዴት ብለሽ ነው ከአፍሽ የሚወጣው? እያማረባት ነው። ሴት ሆኖ ሴት ላይ እንደዚህ አይነት ነገር ወላሂ ፈጣሪ ሴት የልግባላት። ሀገራቸው ፈጣሪ በሰላም አያስገባቸው፣ ከቤተሰቦቻቸው ጋር አያገናኛቸው። ኩፍ የሚያስብ ሰው እዛ ፈልፍለው ፈልፍለው ልጆቻቸውን ትቶ መጥቶ እዚህ የሰው ህይወትኛ ካኖረ የሚላሉ እንዴ፣ እስቲ ቤተሰቦቻቸውን ይርዱ። ይሄኔ እኮ ቤተሰቦቻቸው ምን አይነት ችግር ላይ እንዳሉ ፈጣሪ ነው የሚያውቀው። እዚህ የሰውን ህይወት ይፈተፍታሉ። አብዛኛው እኮ ታኝማ መታጠል ብቻ ነው። ቀኑ አረዛ ዘሙ፣ ገና ጉድሽን አላየሽም። ዛሬ እኮ አይመጡም። አይዞሽ ራህማይ፣ ዛሬ የለውም መሰለኝ። ይው እንትና እኮ መጥተዋል። ሀብ ከመጣ በርቀለም የሚመጣ አይመስለኝም። አዎ፣ ብቻ ሰላም፣ የሆነ ችግር የለውም።

ኧረ ጥሩ አይደለም። ሁሉም ነገር በእድሜ ነው የሚያምረው። ከምር በእድሜያቸው አቀልዱ፣ የሰው ህይወት እኔ ካልኖርኩኝ። እኔ አሁን ቆይ ሰምቼ ስለመጣሁ በጣም እየተናደድኩኝ። ወላሂ ደደቦች ሰምተሽ መጥተሽ ነው? እነማን ቤት ምን፣ ማን ጤነኛ አለ? እነማን ማን ቤት ያለሽ እንዴ፣ ጤነኛ አለ ሲጀምር፣ ጤነኛ እንትን አለ እንዴ? ሰው አለ ወዳጅ፣ ይመስሉ ያጨበጭበ ያጨበጭቡ ብና ልክ እነሱ የሆን ነገር ሲያመጡ አዳሜ መሳደብ ይጀምራል። አይ እዩዋቸው፣ በቃ እንዴ፣ እነሱ በግድ ይሁን፣ እነሱ በግድ ተከታተሉ ለምን አይተዋቸው? ከሚሰርቧቸው አው ባንዴ መጣው ዳየ ፈርቢ። እንዴት ነሽ? ሰላም ነሽ? አለሁ። እንዴት ነሽ? አለሁ ልሽ። እግዚአብሔር ይመስገን። እንዴት ናችሁ? ደህና ነው። ዛሬ ሰላም አለ። ዛሬ ሀብ ነው የለቀቀው። እንግዲህ እስከ አልታወቀም። እንግዲህ ሀብ የለቀቀው ጭቅጭቅ ነው። ሁለቱ ባልና ሚስቶች ተጨቃጨቀው ዘመን አላስታራክምእያለች ነበርወዲህ ማየት ነውእና ቅምኛ እኛም እንዳንቺ ና ረ በእግዚአብሔር ሚፍታም ለቋል እና ልጆኖ ልጆቹ ሰላም እንዲሆኑ ንትኑ ፋሚሊያቸው ማሽሳጣቸው እያባል ውሻዎች የሚሳደቡ ይደብራል መቼም አይቀየሩም፣ ህይወታቸውን አይቀይሩም እንዴ። እዚህ ቁጭ ብሎ እነሱ ሀያ አራት ሰዓት ገዝት ላይ ገብተው ኒኒ ከሚሉ የራሳቸው ህይወት አይኖሩም። በጣም ያስጠላል። ኧረ በእግዚአብሔር በጣም እነ ብሩ ከአዲስ አበባ ናቸው እንዴ? እናተኛም እኮ እንዳንቺ ነን እኛ። በምን እናውቃለን? እኔ እንጃም። ቢሆን ሚፍታ አለቀዋል እሱ እዛና እዛ ናቸው። ኔ አለቅም ሚፍታ እና ከእንትና ከናዲያ ጋር ነው እንጂ የለቀቁ ከነሱ ጋር ነው። ይሄው ሚፍታ የእነሱን ፎቶ ነው እንትን ያረገው ፒክቸሩ እንዳለ አዳሜ እንግዲህ ወይ ላም ያ ዛሬ በሰላም በፍቅር በመጡ በመድኃኒዓለም ማርያምን ቤቴ ከነሱ ጋር ሁና በሰላም ታምጣለን። አቅም የለም። እግዚአብሔርን እነሱ በእነሱ የሚነግድ ነው እንጂ እንዳለ ያለው አንድም እስቲ ቁጭ ብለው የሚያስታርቅ የለም። አንድ ሰው እግዚአብሔር የሚሰድባቸውና እንትን የሚል ብቻ በእነሱ የሚነግድ ብቻ ሰሚራ ሰሚራ ሰው ወጥተዋል እኛ ምን እናድርግ አሁን እኮ እኛ እኮ እዚህ ጋር ብናረበ ጣጠን የምናመጣው መፍትሄ የለም መፍትሄ ያለው ራሳቸው ጋር ነው እንጂ ስለማታይ ነው ዝም በይ የሚባሉሁሁን ደግሞ ላያቸው ላይ ለጥፎ መጻፍ ይመስል እየሰማው ነው አይቻለሁ ግን ይህንን በር የሚከፍ የከፈቱ ቦቶ እነሱ ናቸው ሆነም ነው በር የከፈቱት እነሱ ናቸው እነሱ እኮ በር ባይከፍቱላቸው ለሌላው እንትን አይልም ነበረ። ወይኔ እነዚህ ሌሎች እኮ ያሳዝናሉ። እስቲ ተሰብስበን ቁጭ ብለን እስኪ እንናገራቸው ብሎ እንኳን አላሉ። በስ ፎቷቸውን ይለጥፉና ይመጡና ይሸጥናሉ። ማታ ተባብለናል። ስንት ሰዓት? ስምንት ሰዓት ላይ ስምንት ሰዓት ወላ ዘጠኝ ሰዓት